ማ እኔ ነው አንተን ማገባ? እንዳንተ አይነቱን ከማገባ ለምን ቆሜ ያልቀር። ስሚ አንቺ ምናምንት ያለሽ የተከበረው የእኔ ዝናሽ ቤት ውስጥ ነው፣ ለምትናገሪው ነገር ስርአት ይኑሮሽ። ስታናግራትም አንገትሽን ሰብረሽ አናግሪያት። ምን አጥሶች ነው አንገት የሚሰብረው? ማሚዎች ልጅም ኃይለኛ ጥጋሚ ያለባት ሲጀምር። ምን በልታ ትጠግባለች? ከእርሷ ለመብላት መሰለኝ አይኗ አበጫ። አጥባ በሽተኛ አባቷን ዛ ሰው ቤት የገባቸው። እኔን እንደፈለጋችሁ መናገር ትችላላችሁ፣ አባቴን ግን ማንም ሰው እንዲናገርብኝ አልፈልግም። መልሳት አንቺ ልጅ መቻት ነው። ልጅ ልጅሽ ነው ልሳሽ። እሺ ይቅርታ አትቼዋለሁ። የአባትሽና የአንቺን ክፍል በደንብ አድርገሽ አጽጁ። እንዴ ለምን ተብሎ ነው ደግሞ የኛ ክፍል በተለይ የማጸዳው? ምክንያቱም ከክፍሉ የሚወጣው ጠረን ጥሩ ስላልሆነ ቤቱን እየበከለው ነው። ቤቱን ተው! እረ ተው! ለግፍም እኮ ልካለሁ። ምን ነው ተሳሳት። እኔ ቤቴ በዚህ ልክ ቆሽሾና ተግማምቶ አይቼው አላውቅም። አሁንስ በጣም በዛ። ምን አባሽ ነው ያልሽው አንቺ? ምንም አላልኩም

አባዬን በጣም አማማ። እንዴ! ጭራሽ ጭራሽ ለኔ መኪና መቀየር ፈልጋለሁ ስለ ገንዘብ ከለከልከኛ። ያንተ ሳይንስ ነኝ ነው ማጫተኛ፣ ወንጀለኛ አደረገኝ። ላንቺ ሆነ ላባትሽ ጥሩ ቤት መከራየት ትችላለሽ። ይቅርታሽን ከዚህ መውጣታችን። ቆይ ይቅርታዬን ካላገኘ እዚህ አግተሽ ታስቀምጠኝ ምን አለበት በስተመጨረሻም እንግዲህ ኤርሚን ደግማ ደጋግማ ስታስጠነቅቀው ነበር። ምክንያቱም በሚሄድበት የምትከተለኝና እንደዚህ የምታስቆመኝ ከሆነ መጨረሻ እንግዲህ በህግ ቦታ እሄዳለሁ፣ እባክህን ተወኝ በማለት ደግማ ደጋግማ ጠይቀው ነበር። ኤድሚ ደግሞ መቼም ቢሆን መቼም ይቅርታ ካላደርግችልኝ አልተውሽም። እኔ በጣም ጥፋተኛ ነኝ ተጸጽቻለሁ። በቃ የሰው ልጅ ሆኖ የማያጠፋ የለም። ስለዚህ ይቅርታ እንድታደርግልኝ እፈልጋለሁ በማለት በተደጋጋሚ እንግዲህ እየተከታተላት ይገኛል ማለት ነው። እንደምወድሽ እንደማፈቅርሽ፣ ያው የምትረጅበት ጊዜ ቅርብ ይሆናል በማለት እንግዲህ ራሱም ሲናገር ነበረ። ሌላው እንግዲህ ስለ ወይዘሮ ዝናሽ ነች ማለት ነው። ዝናሽ እንግዲህ እጅግ በጣም አስቸጋሪ ሆናለች፣ አሁን ላይ ለናሆሚ ከልጇ ጋር ከሴቷ ልጅ ጋር ማለት ነው እጅግ በጣም አስቸጋሪ ሁና ትገኛለች። ምክንያቱም አሁን ላይ ሰራተኛዋ ለረፍት ወታደ፣ ስለዚህ ለእኛ እየሰራሽ እንደ ሰራተኛ የምታገለግኝ አንቺ ነሽ። ምንም አይነት ብርም አንከፍልሽም። አንቺ የምትበይው ራሱ ራሱ ደመወዝ ይሆንሻል በማለት እንግዲህ ተናግራለች። አቶ ለይኩን እንግዲህ ይህን ነገር አያውቅም፣ ግን ደግሞ በስተመጨረሻም ደርሶበታል። አንቺ ነሽ እንደዚህ እንድትሰራ እና ሰራተኛ እንድትሆን ያደረግሽው በማለት ነዋሚንን ለምንድን ነው የገዘውልሽ ልብስ ያለበሽው ለምንስ እንደዚህ ትሰሪያለሽ በማለት ተናግሯት ነበረ። ግን ደግሞ ነዋሚ እውነቱን አልተናገረችም። ግን አቶ ለይኩን ማለት ነው በትክክል አውቆታል፣ ምሽቱ እንደዚህ እንዳደረገች። ያው እንግዲህ የቤተሰቦቹን ክፋት እጅግ በጣም ያውቃል። በነገራችን ላይ አቶ ለይኩን ቤቱን ወይንም ደግሞ ቤተሰቦቹን ለማስተካከል እጅግ በጣም እጥረት እያደረገ ይገኛል። እንዲሁም የኑሀሚን አስተዳደግና ስርዓት በነሱ ላይ እሷን ሲያየት እጅግ በጣም ጨዋ የጨዋ ልጅ እንደሆነች ማለት ነው አረጋግጧል። ማለት ነው ለዚህ ነው ለልጁ ለማጋባት የሚፈልገው። ግን ደግሞ ልጁ ሌላ የምወዳት የማፈቅራት አለኝ፣ ከእሷ ውጭ ማንንም ማሰብ አልፈልግም፣ እያለ ደግሞ ደጋግሞ ለአባቱ እየተናገረ ይገኛል። ሁን ልጅ ግን ከናሆሚ ጋር አውርተው ነበረ። ሲቀጥል ማታ እንደዚያ ለምንድን ነው ሰክረህ የገባኸው? ዳግመኛ እንደዚያ አትስከር፣ ላንተ ጥሩ አይደለም በማለት እንግዲህ ነሆ ይህም ስትመክረው ነበር። እሱም ምን አገባሽ? አንቺ ማን ስለሆንሽ ነው ስለ እኔ የምትቆጣጠርኝ? የኔንስ የምታዥኝ በማለት አንዳንድ ነገሮች እንግዲህ እያወሩ ነበር። እናቴና እህቴ ከዚህ በላይም ያሳብዱሻል ቀላል፣ ጭራሽ ደግሞ ሰራተኛ አደረጉሽ አይደለ? ከዚህ በላይ ነው እጅግ በጣም የሚያሳብዱሽ። ቀስ ብለሽ አባዬ ያሰበው ነገር እንደማይሳካ ማወቅ አለብሽ። አንችን የልታገቢ ነው እንዴ አባት ሽንዘሽ ወደዚህ ቤት የገባሽው በማለት እሱም እየተናገራት ነበረ። እኔ ኑሀሚን አንተን ለማግባት ምንም አይነት ሀሳብ የለብኝም። እኔ አባቴ ስለታመመ ብቻ ነው። ሲቀጥል ደግሞ አባቴ የአባት ጓደኛ ስለሆነ ብቻ ነው እንጂ በእንግደኝነት ነው የመጣሁት እንጂ ማንንም እንትን ለማለት አይደለም፣ በማለት እንግዲህ እሷም ተናግራለች። ሲቀጥል ማታ ሰክሮ ደግፋ ወደ ክላስ እንዳስገባችው ያለውን ነገር እያስታ ስላወሰች ስትናገር ነበር። በተደጋጋሚ የምታፈቅራትንም ሴት ስጠራት ነበረ እያለች እየነገረችውን ነበረ። እሱም ደግሞ እየሳቀ ነበረ። ኑሀሚም እሱም እየተሳሳቁ ነበረ ጭራሽ ጭራሽ ከእሷ ጋር የቆሜ መሳቅ ጀምር ሁንዴ እያለ ራሱን ሰብሰብ አድርግ እያለ ራሱን እንደ መሰብሰብ እያደረገ ሲል ነበረ ማለት ነው። በነገራችን ላይ የሌይኩን ልጅ ማለት ነው። ለጊዜው ነው እንጂ በእርግጠኝነት ማለት ነው፣ አባቱ ከሚለው ይልቅ ራሱ ኑሀሚን እንደሚወዳት ተስፋ እናደርጋለን። ምክንያቱም ከቤት ውስጥ በምታደርገው ነገር፣ በስርዓቷ በሁሉም ነገሯ ጨዋ እስከሆነች ድረስ ራሱ ይወዳታል ነው ብዬ የማስበው ማለት ነው። አባቱም ሳያስገድደው በራሱ ጊዜ በተለይ ደግሞ የራሱ ፍቅረኛ ከኤድሚ ጋር ያለውን ጉዳይ ካወቀ እጅግ በጣም ነው የሚጠላት ማለት ነው። ያ ማለት እንግዲህ የሱ ፍቅረኛ ከሱ ገንዘብ እየወሰደች ለኤርሚ እንደምሰጠው እሱንም እንደማትወደው እንደማታፈቅረው እንግዲህ አይተናል ማለት ነው። የእሱ ጓደኛ የምትወደው ደግሞ ኤርሚ ነው። የምትወደው ኤርሚ ደግሞ ሊወዳት አልቻለም። ኤርሚ ደግሞ መልሶ የሚወዳት ራሷ ነኋሚን ነው ማለት ነው። ስለዚህ በተገላ ቢጦች ነው እንግዲህ ተፈላጊና ተፈላላጊ አንዳንዴ አይገናኝም የሚለው እንደዚህ ነው። እሱ እሷን ይፈልጋል ፣ እሷ ደግሞ ኤርሚን ትፈልጋለች፣ ኤርሚ ደግሞ ናሆሚን ይፈልጋል ማለት ነው። እና ለይኩን ሀሳብ ይሳካላቸዋል ወይስ አይሳካላቸውም? ያ ማለት እንግዲህ ናሆሚን ለልጃቸው ያጋባሉ ወይንስ ደግሞ አያጋባታልም? በእርግጠኝነት ልጃቸው ማለት ነው ያው የፍቅረኛውን እውነታ ከሱ ገንዘብ እያነሳች እንደገና ለእርሚ የምሰጠውን ነገር በትክክል ከተረዳና ካወቀ አሁን ላይ ፊቱን አዙሮ ወደ ነሆሚ እንደሚመጣና ነሆሚን እንደሚወዳት እንደሚያፈቅራት ነው እንግዲህ ያው እኔ እንደምረዳው ከሆነ ማለት ነው ሲቀጥል ናሆሚ ወደዚህ ቤት በመግባቷ እጅግ በጣም የሚቀየሩ ነገሮች ይኖራሉ ሴቲዋ እጅግ በጣም ክፉነች ወይዘሮ አስቴር ማለት ነው እጅግ ክፉነች እንዲሁም ደግሞ ሴት ልጇም በጣም ክፉነች እና እነዚህ ክፋት ያለባቸውን ሰዎች በእርግጠኝነት ናሆሚ ማለት ነው በስነ ምግባሯና እንዲሁም ደግሞ በዝምቷ በሁሉ ነገሯ ሴትዮዋንም እንዲሁም ደግሞ የልጅቷን ጸባይ እንደምትቀ ለመቀየር ተስፋ እናደርጋለን። ያው ልጅቷ እንግዲህ ካልሆነ ቦታ ነው የምትሄደውም፣ በብር ምክንያትም ብዙ ነገሮቿን እንትን ትላለች፣ ታበላሻለች ማለት ነው እና ይሄን ሁሉ ነገር ታደርጋለች። ግን ደግሞ የናሆሚን ስርዓትና ሁኔታዋን ስታይ በእርግጠኝነት ከናሆሚ የምትማረው ወይንም ደግሞ የምትወስደው ነገር አለ ብዬ ያስባለው ለዕለቱ እንደዚህ ቢያሰቃይዋት እና ብዙ ነገሮችን ቢያደርጓቸው ልክ እንደ እንደ ኤደን እንዲሁም ደግሞ እንደ ወይዘሮ ገነት ከብዙ ነገሮች ይማራሉ ብዬ አስባለሁ። በእርግጥ ኤደን እና እንዲሁም ደግሞ ወይዘሮ ገነት ያው በጣም ብዙ ነገር ላይ ከኑሀሚን ላይ አድርሰውባታል ማለት ነው። መጨረሻቸውም ያው አላማረም ማለት ነው ግን በጣም አርፎ መቀመጥ እንዳለባቸው ውስጣቸው ያውቃል። ግን ደግሞ ተንኮል መስራታቸውን ባያቆሙም ውስጣቸው ግን ኑሀሚን ትክክል እንደሆነች እና ጨዋ እንደሆነች ወይዘሮ ገነት ያውቁ ነበር በእርግጠኝነት ማለት ነው። እና ወደ እነ ሌኩን ቤተሰብ ያው ኑሀሚን በመቀላቀሏ እጅግ በጣም ደስ የሚል ነገር ይመጣል ብዬ አስባለሁ ከቤተሰቡ ላይ አሁን ላይ እንግዲህ ልበጠብጪን መጣሽ ነው ያሏት ግን ደግሞ በእሷ ምክንያት ይህ ቤት እንደሚስተካከል ተስፋ አድርጋለሁ። ሲቀጥል የኑሀሚን አባት ማለት ነው አቶ ተሰማ በእርግጠኝነት ታክሞ ድኖ በእግሩ የሚሄድበት አጋጣሚ እንደሚፈጠር እንግዲህ በዛሬው ፓርት ላይ አይተናል ማለት ነው። እንግዲህ ሁሉንም በጉጉት እንጠብቃለን። ኤርሚ አሁንስ በፖሊስ እያዛል ወይንስ ደግሞ በሆነ ምክንያት ሊገላገሏቸው ይችላሉ ኤርሚ? ኑሀሚን ይቅርታ መጠየቁ ትክክል ነው። ስተሰርቷል ግን ደግሞ እውነተኛ ፍቅር አለበት ማለት ነው። ያው ብር ስለምሰጠው ነው እንጂ እንደማይወዳት ስለ ፍቅረኛው ተናግሯል ማለት ነው። ትክክለኛ የሚወዳት የሚያፈቅራት ኑሀሚን እንደሆነች ማለት ነው። እና ኑሀሚ ይቅርታ ብታደርግለት ይሻላል ብላችሁ ታስባላችሁ ወይንስ በዚሁ ቢቆራረጡ? እንደኔ በዚሁ ቢቆራረጡ በጣም አሪፍ ነው ብዬ ነው የማስበው። ማለት ነው ምክንያቱም የሌይ ኩን ልጅ እንድታገባ ማለት ነው። ነሃሚ የሌይ ኩን ልጅ አገባሽ ማለት ደግሞ አባቷም እጅግ በጣም ደስተኛ ሊሆን ይችላል። እንዲሁም ደግሞ ሌይኩንም ማለት ነው እጅግ በጣም ደስ ይላል። የእሱንም ቤተሰብ በስትክክል እንደምታስተካክለው ተስፋ እናደርጋለን ብዬ አስባለሁ። ውድ የቻናሌ ተከታታዮች ቤተሰቦቼ በያላቸውበት ሰላማቸው የብዛሌ ለቤት አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።